በመታላለፋችን ከእሱ ጋር አቅም ጊዜ ከእኛ ተንኮል ከእኛ መተላለፍ ከእኛ በደል በላይ ቸርነቱ እየበዛ አባት ልጁን እንደሚያባብል እያባበለ ለሰማያዊቱ መንግስት እየጠበቀን ያለ እያከበረን እየባረከን ከክፉም እየለየን ያለ ሞትን በሞቱ ከእኛ ሰውግሮ ህይወትን የሰጠን መድኃኔዓለም ስሙ የተመሰገነ ይሁን። ዓይናቸው ተከፈተ በሚል ርዕስ እንማማራለን።

ይህንን ቃል የምናገኘው በዛሬው ዕለት ቤተክርስቲያናችን፣ እኛ እንንማረበት የእለቱንና የወቅቱን አስተምሮ አስመልክቶ ለእኛ ቤተክርስቲያን ያቀረበችን የነፍስ ማእድ ላይ ነው። ይህን ቃል የምናገኘው እለቱ የጌታ ሶስተኛ ጌታ ከተነሳበት ጊዜ ጀምሮ ሶስተኛ ሳምንት ነው ዛሬ። እና ይህ ሳምንት ኤማዎስ ይባላል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲሁ ወዶን ለእኛ የማይገባውን የማይከፈለውን ዋጋ ከፍሎ በመስቀል ላይ ተሰቅሎ ከዛም በኋላ እንደገና ወደ መቃብር ወርዶ ሙስና መቃብርን ድል አድርጎ ተነስቶ ለሁለተኛ ጊዜ የተገለጠበት ቀን። የመጀመሪያውን ከሞት በኋላ ተነስቶ የታየው ለማን ነበረ? ለማን ነው የመጀመሪያው የታየው? በሉ መልሱልኝ። አንዳንድ ጊዜ ጥሩ አይደለም ቁጭ ማለት ብቻ ምንም ነገር አለም፣ ሰጥኖ አለም የስድባፍ ይዞ እየሰደባችሁ እየተናገረኩ ተሳዳቢዎች ተዋር ነው፣ እየተሳደቡ ነው አይደለም። ይህ ሌላ ማጥናት ይጠበቅባቸው። ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ብዙ ጊዜያት ተገልጧል። ቀጣይ የተገለጠባቸው ጊዜያት በቀጣይ እናጠናለን። ለዛሬ ግን ሁለቱ ብቻ አድርጋል። ለመጀመሪያ ጊዜ ለማን ተገለጠ? እውነታቸው ነው። ለመግደላዊት ማርያም ነው የተገለጠው ለመደራዊ ማርያም እሷን በመቃብሩ አጠገብ እያለቀሰች የክርስቶስ ፍቅር ማዳኑ ቸርነቱ አምላክነቱ እያለቀ እያስለቀሳት መቃብሩ ላይ በክቡ ጠባቂ ወንበሪዎቹ መካከል እሱን ሳትፈራ አው ስጋችሁን የሚገድሏችሁን አትፍሩ ያለው ቃል በአእምሮዋ ይዛ ዛሬ እኛ ስጋ የሚገድለውን ወስንፈራ ምኑሮ መቼም የፍርሃታችንም ልካቷል። ሥጋ የሚገለው የሚያጎሳቁለው የሚያስረው ነው ስንፈራ ነው። አለም በዚህ ነው። እናቱ ወይም ነው ክርስቶስ እንዲካለኝ ነው። ማርያም መግደላዊት ስጋዋን የሚገላትን ሳይሆን ነፍሷን የሚያኖረውን እውነተኛውን ጌታ ፍለጋ ሽቷን ይዛ በለሊት ሄደች ወደ መቃብር። ብዙ ጦረኛ እና ሳይፈኛ ጠባቂ ነበረ። እሱን አላየችም። ያየችው ክርስቶስን ክርስቶስ ነው። ለመጀመሪያ ጊዜ ለእሷ ተገለጠ። እሷ ትንሣኤውን ለዓለም ሰበከች። የክርስቶስ ትንሣኤ የተገለጠው በእናቶች ነው። እናቶች በክርስትናው መስፈርት ላይ ከፍተኛውን የክርስቶስን አገልግሎት የሰጡና የሚሰጡ ናቸው ወገኖች። ስለዚህ ዛሬ እናቶች መጠንከር አለባችሁ። እናንተ ተምራችሁ፣ ልጆቻችሁ ማስተማር አለባችሁ። ሁለተኛ፣ ከዛ ቀን በኋላ ለሶስተኛ ለሁለተኛ ጊዜ የተገለጠው አሁን ክርስቶስ ተሰቅሎ እነሱ እንደ ሥጋዊ ባለሥልጣን በቀኝ በቀኝና በግራ ሆነን አብረን እኖራለን ብለው አብረው የነበሩት በስጋዊ አስተሳሰብ ሐዋርያት ሶስት ሐዋርያት ናቸው። ሶስት ሰዎች ናቸው። እዚህ ላይ ክርስቶስ ከተሰቀለ በኋላ ወደ መቃበርን ከወረደ በኋላ እዛ አካባቢ የመኖር ተስፋ እንደሌላቸው መሪያቸው መሪያችን ያሉት አባታችን ያሉት ስለተተገለው ስለተሰቀለ እንደገና ወደ መቃብርም ስለወረደ ሚል ፍቅር አገባቸው። አንዳንዴ ሰው ያልጠበቀው ችግር የኑሮ ችግር ሲገጥመው ቀኑ ጨለመብኝ ይላል። አሁን ክርስቶስ ሁለት ዛ ሁለት እንጀራ አምስት እንጀራ አበርክቶ ሺህን የሚመግበውን እሱ ነው የተከተሉት እና አብረው እስከ ህይወታቸው ፍጻሜ በስጋ አይናቸው አብረውት ነበር የተከተሉት። ነገር ግን እሱ ወደ መቃብር ወርዶ ሞትን ድል አድርጎ መነሳቱ ስላላዩ፣ ከዚህ በኋላ ማን ያስኖረናል ብለው ተነስተው ኤማውስ ወደምትባል ስልሳ ምዕራፍ ከቀራኔው ተነስተው ወደ ሀገራቸው እሄዱ ነበረ። ምን ቢሆን የሀገር ጅል የለውም፣ የሀገር መጥፎ የለውም። ያደጉበት ነገር ይናፍቃል፣ ያደጉበት አካባቢ የመጨረሻ ነው። ስለዚህ ወደ መጨረሻው ሲጓዙ መንገድ ላይ ደክሟቸዋል። አብሮ ክርስቶስ ኢየሱስ ክርስቶስ በመካከላቸው ከየት እንደ መድሀኒዐለም እንትን ግን አብሯቸው እየተጓዘ ይሄድ ነበረ። እነሱም ሲጓዙ መጪው በአእምሮ ላይ ያለ ተስፋ፣ ወቅታዊ ችግር፣ ዘለቄታዊ ችግር ይወያዩታል፣ ይጫወቱ ይጫወቱትማል። ስለዚህ የክርስቶስን ሁኔታ እየተወያዩ ሲሄዱ እሱ እንደገና አብሮ ከነሱ ጋር ሦስተኛ አራተኛ ሰው ሆኖ እያወራቸው ሳለን የእነሱ ጥያቄ ላይ ክርስቶስ ተገረመ። ምንድን ነው ስለ ምንድን ነው የምታወሩት አላቸው። ስለምንድን ነው የምታወሩት እናንተ በእውነቱ አንተ ለኢየሩሳሌም እንግዳ ነህ። ሁሉ ጊዜ አንዳንድ ነገር ሲፈጠር አንተ ነግድ ለየነግድ ለኢየሩሳሌም እንግዳ አንተ ለኢየሩሳሌም እንግዳ ነህ አንተ ነግድ ለኢየሩሳሌም አንተ ለኢየሩሳሌም አዲስ እንግዳ ነህ ይባላል። እና አንተ የሆነውን አላየህም ወይ አባቶቻችን ምድሪቷን ይብዥ ያን ይጠብቃል ጠብቃል ያድናል ያለውን ንጹህ ምንም ያላደረገውን ጌታ የሚያድነውን ሕያው እርሱን በመስቀል ላይ እንደሰቀሉት በኢየሩሳሌም ላይ የተከናወረውን ድንቅ ነገር አለ ይሄን አለ ምክንያቱም ከክርስቶስ በፊት እንዳልኳችሁ በሮማውያን ስርዓት ባይሁ ስርዓት ሳይሆን ያለ ህግ ሰቀሉት ነው የሚለው እና በሮማውያን ስርዓት ስለነበረ የነበረው ከክርስቶስ መወለድ በፊት ወደ ሁለት ሺህ ያህል ሰዎች ተሰቅለዋል። እነሱ ሰቀሉ፣ ፀሐይ አልጨለመም፣ ጨረቃም ብርሃኑን አልከለከለም። በተሰቀሉበት መቃብር ስምም ስድስት መቶ ሰው ተነስቶ ሙት ወደ ሰፈር አልወጣም። ኢየሱስ ክርስቶስ በተሰቀለ ጊዜ ግን ፀሐይ በቁሟ ብርሃኗን ከለከለች። ለምን? የክርስቶስን እርቃና ካል እርቃኑ ስለነበረ የሰቀሉ አላይ አላሳይም ብላ አላይም አላሳይም ብላ ከለከለች። ልብስ ሆነች ማለት ነው። ክዳነ ጨረቃም እንደዚሁ ከለከለች። ከዋክብት ረገፉ። ከክርስቶስ ግብስ አምስት መቶ ስድስት መቶ በላይ ሙታን ተነሱ ወደ ከተማ ሄደው ሰበኩና፣ ይህንን ታምር እንዴት አላየም? እንዴት አልሰማም? እንዴት ለዚህ እንግዳ ትሆናለህ? ብለው ለኢየሱስ ክርስቶስ ጥያቄ ያቀረቡለት። ኢየሱስ ክርስቶስም ደግሞ ለእነሱ የመለሰላቸው መልስ አለ። የሉቃሶኝን ምዕራፍ 24 ከቁጥር 13 እስከ 30 አንድ ድረስ ያለውን ቃል ነው ምናነ ምናነበው ለቃሉ ሁሉም ሀሳብ በአይምሯችሁ እንትሚቀመጥ ላነበው አርፍዳችሁም የመጣችሁ ትሮ ስልም እነሆ ከእነሱ ሁለት ሁለቱ በዚያ ቀን ከኢየሩሳሌም ስብሳ ምዕራፍ ያህል ወደ ኤማውስ ወደሚባል መንደር ሄዱ ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር ሲነጋገሩ ሲመራመሩ ኢየሱስ ራሱ ቀርቦ ከነሱ ጋር ይሄድ ነበር። ነገር ግን እንዳያውቁት አይናቸው ተይዞ ነበር። እርሱም እየተወለጋችሁ ስትሄዱ ስለእርሳችሁ የምትነጋገሩትን እነዚህ ነገሮች ምንድናቸው አላቸው። ቀለዮጳም የሚባል አንዱ መልሶ አንተ በኢየሩሳሌም እንግዲ አሁነ በብቻ ትኖራለን በእነዚህ ቀኖች በዚያ የሆነውን ነገር አታውቅምንም አለው። እርሱም ይህ ምንድን ነው አላቸው። እነርሱም እንዲህ አሉት በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱም የካህናት አለቆችና መኳንንቶች ስለ ሞት ፍርድ አሳልፈው እንደሰጡትና እንደሰቀሉት ነው። እኛ ግን እስራኤልን ቤዣል ያልነው እርሱ እንደሆነ ተስፋ አድርገን ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ ሦስተኛ ቀን ነው። ደግሞ ከእኛ ውስጥ ማልደው ከመቃብር የነበሩ አንዳንድ ሴቶች አስገረሙ ሥጋውን ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን ሲሉ መጥተው ነበር። ከእኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩት ሆኖ አገኙት፣ እርሱን አገኘን ግን አላዩትም። እርሱ ግን እርሱም እናንተ የማታስተውሉ ነቢያትንም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህንን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን? አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጻሕፍቱ የተጻፈው ተረጉመላቸው። ወደሚሄዱበትን መንገድ ቀርቦ እርሱም ሩቅ የሚሄድ መሰላቸው። እነርሱም ከእኛ ጋር ዕደር፣ ማታ ቀርቧልና ቀኑም ሲመ- ሊመሽ ጀምሯልና ብለው ግድ አሉት። ከእነርሱም ጋራ ሊያድር ገባ። ከእነርሱም ጋር በማይ ተቀምጦ ሳለ እንጀራውን አንስቶ ባረከ፣ ቆርሶም ሰጣቸው። ዓይናቸው ተከፈተ፣ አወቁት። እርሱም ከነሱ ተሰወረ። እርስ በርሳቸውን በመንገድ ሲነጋገረን መጻሕፍትንም ሲከፍትን ልባችን ይቃጠል አልነበረምን ተባባሉ ይላል። እስከዚህ ድረስ ነው። ስለ ቃሉ የቃሉ ባለቤት እግዚአብሔር ስሙ የተመሰገነ ይሆን። እንግዲህ ከዚህ ቃል እንደምንመለከተው የመጀመሪያውን ትንሣኤ አይተዋል። ነገር ግን በዚያ ትንሣኤ አላመኑም። እንዴት ሊሆን ይችላል ብለው ምግር ሲሆኑ መበተናችን ተስፋ መቁረጣችን የማይወድ ክርስቶስ በሁሉም ነገር ተስፋ ስንቆርጥ እሱ ይከተለናል። ተስፋ ቆርጠው ትንሣኤውን ነግሯቸው ሴቶቹ ነገሩን ብለዋል ሰምተዋል፣ ነገር ግን አላመኑም። ተነስተው ወደ ሰፈራቸው ወደ ሀገራቸው ሄዱ። ኢየሱስ ክርስቶስ ግን ተከትሏቸው ከእሱ ጋር ሆኖ ይህ ነግራቸው ይጠይቃቸው ይመልስላቸውም ነበረ። የነሱ ስንፍና የነሱ በጎ ነገር እዚህ ላይ ሲሄዱ ክርስቶስ ብቻ እየተነጋገሩ መሄዳቸው ነው። ዛሬ ሁለትና ሶስት ሰው ሲሆን መንገድ ሲጓዝ ቤትም ሲቀመጥ የሚነጋገረው ምንድን ነው? ያን እንደሆነ ያየው ተራውን ነገር ሐሜቱን ፖለቲካ፣ የሚመስለውን መጥፎውን ነገር ነው ሰው የሚያወሩ። ክርስቲያን ሁል ጊዜ የእግዚአብሔርን ቃል መነጋገር ማጥናት፣ በተለይ በዚህ ሳምንት ክርስቶስ ተነሳ ቦታ ሰላምተውዱ እነዛ ነው ባብያይ ነው ስልጣኑ፣ አሰሩ ነው ሰይጣን አጋዙ ለአዳም እስከ 50 ቀን ድረስ እሱን ነው መወያየት የሚገባውና እየተወያዩ ሄዱ። ክርስቶስ ተገለጠ፣ እነሱም የሆነውን ነገር በሙሉ ነገሩት። እርሱም መልሶ ነገራቸው፣ ልባችሁ ከማመን የዘገየ ያለውና አንዳንድ ጊዜ ቡና ሲዘገየ አስቸጋሪ ነው። ቦታው ላይ ሆኖ ዘብይቷል መጽሐፍ የተጻፈ ክርስቶስ ሞቶ ሰውን እንዲያድን ነው ዋለ። ነቢያት በሙሉ የተጻፉት የክርስቶስ መከራ ሁሉ ትንቢት ተደግሞለት ነው። እንደ ሌሎቹ ቤተ እምነቶች ዝም ብሎ ዘጉ ብሎ ኢየሱስ ክርስቶስ ለዘመናት ትንቢት አናግሮ ነው። ከሙሴ እስከ ሚልክያስ ድረስ ትንቢት አናግሮ ነው ኢየሱስ ክርስቶስ የመጣው። ስለዚህ ያለን የመጣሁት ለምን እሱን አታምኖም ነው። ዛሬም ክርስቶስን ለማግኘት መካከላችን ያለችው በመካከላችን ነው ያለው። ከእኛ ጋር ነው ያለው። መጻሕፍት እየነገሩን ነው። መምህራኑ እየነገሩን ነው። ቤተ ክርስቲያን እያስተማረችን ነው። ይህንን ማንሰማ ከሆነ ዛሬም እግዚአብሔር እናንተ ልባችሁ የዘገየ የተጣመመ ሊለን ይችላል። ከዛ በኋላ እንግዲህ እነሱ ከመንገዳቸው ነው የቀጠሉት። እሱም አውሮ ነው ሄደ። እስኪመሽ ድረስ እነሱ እንትን አላሉም። እስኪመሽ ድረስ ኢየሱስ ክርስቶስ እስኪ መሽ ድረስ አይተውንም ይገርማቸዋል ከሕፃንነት ጀምሮ እስከሚመሽ ድረስ አብሮን ይጓዛል ደከመኛ አይልም አብሮን ይጓዛል አብሮን እስኪ መሽ ድረስ ከእነሱ ጋር አብሮ ሄደ ታግሶ ወገኖች ለምን የእነሱን ነፍስ ለማትረፍ እስኪመሽ ድረስ አብሮ ሄደ ዛሬም ሁላችንም ነጩ ጥቁሩ ጠጉራችን ወደ ነጭ ተቀይሮ ወደ ምሽት ወደ መቃብር ወደ ሞት እስከምንሄድ ድረስ አብሮን ይሄዳል፣ አብሮን ይሄዳል። ግን ምን ማድረግ አለብን? የክርስቶስን ቡራኬ መረዳት አለብን። የክርስቶስ ክርስቶስ ልባችን ልባችሁን እንዲከፍት ማየቱ መቀበል አለባት። የክርስቶስን ማየቱ ከመንሳተፍ ምስጢረ ስማት ቅዱስ ዲያቆኑ በቅዳሴው ላይ ቅድስት የሆነችውን የክርስቶስን መለኮታዊ ምስጢር መሳተፍ በምናየው፣ በምንሰማው፣ በምንዳስሰው እርሱ ይሁን ሲል ሊሆን በሚችለውና በሆነው በእርሱ ማየት ድስር መሳተፍ። መቼም እሱ የተቆረሰው ለአጽር ለጻድቃን አይደለም፣ ታውቃለች። ለኃጢአተኛ ነው የተቆረሰው፣ ለኃጢአት መድኃኒቱ የተቆረሰው። ስለዚህ እሱ መብላት መጠጣት፣ ምክንያቱም እሱ ካለ አለ ነው። እግዚአብሔር ካለ አለ። በቃ እምነት ማለት ይሄ ነው። እግዚአብሔር ይሁን ሲል ሁሉ ይሆናል። ይህ ስጋዬ ነው ብሏል። ይህን ማመን መቀበል መድኃኒት ነው። ይህ ማመን ያስፈልጋል። ይህ በጣም ከባድ ሞት ሰው በመጽሐፍ ቅዱስ ከክርስቶስ ትተው ይህንን ትጉቡን ሁሉን ነገር ትተው የራሳቸውን አበጅተው ክርስቲያን መስለ፣ እግዚአብሔር ግን ተናግሯል፣ ብሉ ጠጡ ብሎ ተናግሯል። ነቢያቱ መጽሐፍት የተናገረች የተናገሩት ነው። ደግሞስ መከራም እንደሚቀበል አሁን የሳምንቱ ማማቱ መከራው ሞት ሁሉ ተነግሯል። ለእኛነ የተነገረው ነገር ግን የተነገረውን ሁሉ እስከ ምሽት ድረስ ሳናምን መኖር መቆየት የለብን። እስከ ምሽት ድረስ አንዳንድ ጊዜ በዘው መሽቶ ሊቀር ይችላል። ያ ማለት ንስሓ ሳይገቡ ማለት ነው። ነቢዩ እንደተናገረው እግዚአብሔር ከህፃን ከማህፀን ጀምሮ እስከ ሽበት የምጠብቅህ እኔ ነኝ የሚላል፣ በነቢዩ ኢሳያስ። እስከ ሽበት ድረስ እስከ ልጅና ድረስ የሚጠብቅ እሱ ነው። በመሸ ጊዜ ከእነሱ ጋር ገባ። እነሱ ቸርነታቸው ለዚህ የክርስቶስን ትምህርት የያየ ምን ቢሆን ቸል ክርስቲያኑም ቸል ነው። በነገራችን ላይ በክርስቶስ ያመነ ቸል ነው ብቻውን አይበላም። የእነሱ ደግነት በእርግጥ እሱም ከእነሱ ጋር እየሄደ ነው እንጂ አልተለያቸውም። ከእኛ ጋር እደር ብለው ግን ደነት ነው። ምን እንግዲህ ይህ ሰዎች የሚሄዱበት ቦታ ከበዙ ጊዜ በኋላ ነው። መቼስ ምግብ አላዘጋት ቤት እንዳለ ቢያምሩ ቤተሰብ እንዳለ ቢያምሩ ግን የልብ ቅንነት ዋናው እሱ ነው። ኧረ መሽቷል። ከዚህ በኋላ ወደም ነው የምትሄድ? እንዲህ ደግሞ ያገራችሁ ሰዎች እኮ ከከተማ ከከተማው እንደው አስር ኪሎ ሜትር ርቃችሁ ስትነጉ እንደዚህ ነው የሚሉት። በቃ እንግዲያውም የእግዚአብሔር እንግዳ አሳድሩ ይላል። በዓል በሚሆንበት ጊዜ ቤተክርስቲያን ሲያገለግል ያደረውን እኛ ጋራ ካላደር ካሉ አካል ገባ። መሽቶብሃል፣ ከኛ ጋራ አይደራሉ። መስየ ወተቆልቆለ መሽቷል፣ ፀሐዩ እየገባ ነው፣ እየመሸ ነው። ገራው እሺ ብሎ ገባ። በማይዳቸው ተቀመጠ፣ ማይዱ ቀረበ፣ ማይዱ ባረከው፣ አይናቸው ተከፈተ ይላል። ክብር ለአምላካችን ነው። አሁን ላይ አይኑ ሲባል ትርጉሙን በእርግጥ የማይረዳ ሰው አይን ይመስለዋል። አይን የተባለው እዚህ ጋር አይን አይደለም። አይን አለመሆኑ በምን እናውቃለን? በምንድን ነው የምናውቀው? እስኪ ንገሩ። አይን አለመሆኑ እዚህ ጋር አይናቸው ተከፈተ የለም እና፣ የውጭ አይን አለመሆኑ ምንድን ነው የማረጋገጫው? ንገሩን እስኪ። እዚህ ውስጥ ተነቧል። እዚህ ውስጥ ተነቧል። አይን አለመሆኑ ማረጋገጫው ምንድን ነው ምንድን ነበረ ማረጋገጫው አንድ ቤላ ቆርሶ ይሰጣቸው ሌላስ አይን አለመሆኑ ማረጋገጫው ምንድን ነው ክርስቶስ ሲሆን ክርስቶስ መሆኑን ማወቃቸው ሌላስ አብረው ይጓዙ ነበረ አብረው ሲጓዙ እየተመራሩ ሄዱ አይኑ አይን አላቸው ሁለቱም እያዩ ነው ሄዱ አይደለም እያዩ ቢሄዱ አይን አላቸው። የውጭውን አይን አለመሆኑ የምናረጋግጠው በዚህ ነው። ስለዚህ እዚህ ላይ የተከፈተው አይን የቱ ነው? ያን እንደሆነ አዕይንተ አእምሮ የውስጥ አይን ነው። የልቡና የአእምሮ አይን ነው። ግልጽ ነው። የአእምሮ አይናችን የልብ አይናችን እግዚአብሔር ክፈትልን። ከሱ ውጭ በጣም ከባድ ነገር ነው። አይናችን ካልተከፈተብን። የዲያብሎስን ኃይል መዋጋት አንችልም። የዲያብሎስን ትግል መገብ መዋጋት አንችልም። ከዲያብሎስ ጋር አብረን መቆም አንችልም ማለት ታግለን መቆም አንችልም። ታግለን መቆም የምንችለው ዜራዊ አይናችን ሲከፍት ነው። ቅዱስ ጴጥሮስ እንደዚህ ይናገራል። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል። የክርስቶስ መገለጥ የዲያብሎስን ስራ ለማፍረስ ነው። ሌላ ምንም አላማ የለም። ቅዱስ ዮሐንስ ነው በዚህ የሚለው አንደኛ ዮሐንስ ምዕራፍ ሶስት ቁጥር ስምንት ላይ ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም። የእግዚአብሔር ልጆች የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ጽድቅን የማያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም። ከመጀመሪያ የሰማችሁትን መልእክት፣ እርስ በርሳችን እንዋደድ የምትል ይችላትና፣ ከክፉ እንደነበረ ወንድሙንም የገደለ እንደ ቃየል አይደለም ስለምንስገደለው የገዛ ስራው ክፉ የወንድሙ ስራ ጽድቅ ስለነበረ ነው። እንግዲህ ያገዳደለ ሞትን ያመጣ ምቀኝነትና ቅናት ነው። ያን ሁሉ የደመሰሰ ደግሞ ኢየሱስ ክርስቶስ ነው። አይናችን ሁናችን ዛሬ የመገዳደልን፣ የቅናትን፣ የምንቀኝነትን፣ የመተንኮልን ኃይል አስወግዶልን የልቡና አይን አይነት ግልጽ ወልድ በእውነቱ በረከቱ ጸጋውን ልና እንድንጎናጸፍ እግዚአብሔር ይወዳል። የኢትዮጵያን የልቡና አይን ይግለጽልን፣ የዓለምን የመሪዎችን የልቡና አይን ይግለጽልን ብላ ከቅዱሳን እግዚአብሔር ስለነበረን ስሙ የተመሰገነ ይሁን ይለው አንድ ጨምር የሚጨርስ በእውነቱ እሱ ስለ ቅዱስ ጊዮርጊስ ነው። የልቡና አይን የተገለጠለት የልዳው ሰማይት ቅዱስ ጊዮርጊስ እርሱም እንደዚሁ የእግዚአብሔርን ክብር የገለጠ የእግዚአብሔርን ክብር ያየ ሶስት ጊዜ ከሞት እየተነሳ እግዚአብሔር ከሞት እያስነሳው ሶስት ጊዜ ከሰባት ነገስታት ጋር ታብሎ ድል የተቀበለበት ቀን፣ መጋ ባለፈ ያለፈ ሳምንት ሐሙስ ዕለት የተከበረው የቅዱስ ጊዮርጊስ በዓል እጅግ የሚያስደንቅ ነው። እንግዲህ የእነሱ በረከት እኛ ጋር ሊደርስ፣ እነሱን እናነሳለን። ጥንካሬያቸው ከኛ ጋር ሊደርስ፣ ስልጣን ውሰድ ሲባል ስልጣን አልወስድም፣ ሰማያዊውን አምላክ ነው ማመልከው።